አጋጣሚ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና እም ከባድ ነው ስሜት ሆስፒታል ለነበርኩ ፈዋድ መልካን እንድና አንድ አክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሃል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ ሀያ አንድ ላይ ነው ሆኖ የመጣው። አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ መቶ ፐርሰንት ሆኗል አለ አንድ ዶክተር ይና መዋዝ ጠይቀ ነው ነበር እዛ በኋላ በመሀል አሱን ለመስገድ ወጣን። አሱት ሰግደን ስንመጣ ከባድ ለአንድ ደቂቃ ያክል ነፍሱ ስንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ፣ የሳንባ ስፔሻሊስት ብለው አመጡ፣ የጭንቅላት ስፔሻሊስት አመጡ። አምስት ዶክተር ነው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ አጋጣሚ በረንዳ ላይ እኔ የነበርኩ ፏል መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። ሶሪ አለ ዶክተር ውሸቱን መሰለኝ፣ እና አብሶሪ ብዙ ልናድነው ሞከር ስድስት ሰባቱን ሞከር ነው፣ ማሽንም አገዘው። ሳንባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩ አለቀሰ። ህይወቱ አልፏል። እንዴት እንዴት እንዴት ላለ ውሸትን ነው አልኩት። ከዛ

አላሁ ረብልሒዛ እንድናዝንለት ስራ አረገ ነው እሱ እዚያ ዝን መክሉቁ እንዲያዝንለት ያደርጋል። ባረከላሁ ፊኩም፣ እህቶች ወንድሞች፣ ታፕ ሼር እያደረጋችሁ ያላችሁ አልፍ ጀዛችሁን አላህ ይክፈላችሁ። እዚህ ጋ መታችሁ ሰዎች ሲነይቱ ፌክ አካውንት የምትልቁ አላህን ፍሩ። መርዝ ነው ቤታችሁ እያስገባችሁ ያላችሁት የሚጨርሳችሁ። የሚለቀቀው አካውንት የባለቤቱ ብቻ ነው። አቢሲኒያም አዋሽም የባለቤቱ ነው። አቅማችሁ የሚችለውን አብሽሪ ይበሏት መሄድ የምትችሉ ጊዜ እያረጋችሁ የሄዳችሁ እነዚህ ሕፃናቶች አብሱ ወንድሜ፣ አሁን የነየተው ማን እንደሆነ አላቅም። እንደው አላህ ከክፉ ነገር አንተን ልጆችህን የሚጠብቅ ልጆቹን ማስተምራለሁ አለ። እንደው ሱብሓን አልካሊቅ የራህመቱን በር የኸይርን በር እጥፍ ድርብ አድርጎ አላህ ይክፈትልህ። በዚህ ሰዓት የሚሰማን ጌታ አላሁም አሚን። የነየታችሁ በሙሉ አልፍ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈልላችሁ በራህመቱ በእዝነቱ በቸርነቱ ወዶ ይቀበላችሁን እያችሁን አላሁማ አሚን። ምንም ነገር አልተናገረም። እንዲህ አድርጉልኝም አላለም እንዲህም አላለም። ከቤትም ሲመጣ ከቤትም ሲመጣ ጀምሮ ኦክሲጅኑ ሀያ አንድ ላይ ነው ወርዷል፣ እግሩ ቀዝቅዟል እያሉ ነበር። ስለዚህ ወንድመቶች የቻለውን ተቻቻል ያልቻለው የቻለውንም ሁነን፣ ያው እኔ ወላሂ እሱ ቢኖር ኑሮ ሁላችንንም ይጣላል ነበር ብዬ ነው ማስበው። ሁላችንንም ለምን ጉሮ ይጣላል? በጭራሽ ሰው ፊት ሰው ፊት ሰው ፊት መቆም ሰው ስለ ሰው ችግሩ መናገር አይወድም። ሰው ፊት እንዲህ ብሎ መናገር አይችልም። የሄደውን ተጣልቶ ነው። የነበረውን ብር የቪዛ ብቻ ነበር። ትኬቱንም ከጓደኛው ጋር ተጣልቶ ዘንድሮ ካልቆረጥክልኝ ብሎ ተጣልቶ ግብ ግብ ፈጥሮ ነው የወጣው። ስለዚህ አላህ ያሳውቀ አላህ ፋቲማውን እንዲህ ያደረገው ነው። እኔ ሌላ ምን የለም፣ በቻላችሁት አቅም ማችሉትን በችሉትን አስተባብራችሁ አንድ ቀን የሰው ፊት ቁ አይቶ አያውቅም። ስለዚህ አራት ልጆቹ እንሻአላህ እንደተባለው በቻላችሁት መጠን አግዙ ነው የምለው። ስሜቱ አዲስ እንደመሆኑ የወንድማችን የመሐመድ ሰኢድ ገና ችንም ላይ ያው አለ። እንደ ወንድም ነው መሐመድ ሰኢድ ጓደኛውብዙ ጓደኛው ብዙ ነው። መሐመድ ሰኢድ እንደተባለው ነው ችግሩን አንድም ቀን አውርቶ አያውቅም። የእሱ ባህሪዎች ሁለት ናቸው። አንድም ቀን ችግሩን ለአንድም ሰው አውርቶ አያውቅም። ሁለተኛ በህይወት ዘመኑ እስከምናውቀው እስከ መጨረሻው ቀን ድረስ አንድ ሰው አምቶ አያውቅም መሐመድ ሰኢድ። ወንድማችንን አላህ የጀነት ያድርገው። ካሊድ ያው ስሜትን በደንብ እረዳለሁ አውቃለሁ አውቃለሁ በደንብ አውቃለሁ። ከዛም በኋላ ብዙ ነገሮችን አድርገው ካሊድ ነው ራሱ ነው ከአዲስ አበባ ሚዙት የመጣው አዳራቸውን ተጉዘው በዛ አይነት ስሜት እንግዲህ እንግልቱን፣ ምኑን፣ ምኑን ታውቁታላችሁ። ከዛ በኋላ ጠዋት ድረስ ያለ እንቅልፍ ያለምናም በብዙ እንግልት ነው ደሴ ይዞ ከመጡት ወንድሞቻችን መካከል አንዱ ነው። አላህ እንግዲህ ያንተን እድሜ ከፍ ያደርገው ረዘም ያደርገው የልጆች አባት ያደርገው ልጆችን ሚቲማ ያድርግበት አፍያም አላህ